ቢስሚላሂ ረህማን ራሂም ጁምዐ ከአስር ሰላት በኋላ ብዙ ከየጠሪቃው ሰዎች ይሰባሰባሉ፤ ዙርሃንያ፣ ቃድርያ፣ ሰማንያ ወዘተ። በዚህ መጅሊስ ላይ በጣም ቅጥ ያጣ ወሬ ይወራል። እኔም አስጠልቶኝ ነበርና በውስጤ ይቃወመው ነበር። መጅሊሱም ሰለቸኝ። ከዚህ አይነቱ ስብስብ መላቀቅ አለብኝ አልኩኝ። እንዲህ አልኳቸው፦ የበቀደሙ ሼህ ሰማኒ ብዙም አልተመቹኝም ከሰው ገለል ብለው አላህን የሚያመልኩበት ኸልዋ አይላቸውም። እኔ ዲን ማወቅ ፈልጋለሁ አልኳቸው። አንደኛው ሼክ ሱሌማን የተባለ ንግግሬን ከአፌ ቀበል አድርገው፣ የኛ ጠሪቃ ከሁሉም የተሻለ ነው፣ ቃዲርያ ሙካሽፊያ ይባላል አሉ። ሰውየው የጠሪቃ መገለጫ ሙስብሃ ይዘዋል። ትልቅ ቦታ ያላቸውም ናቸው። የጠሪቃው ሼክ እየተባሉትም ተቀምጠዋል። እሳቸው አይናገሩም፣ ገድላቸው ሲወራ ግን ያለቅሳሉ። ንግግራቸውን በመቀጠል የኛ ሼክ አብዱልባቂ ያልሙካሽፊ ይባላሉ። የእሳቸውን ድንቃ ድንቅ ተአምራትና ከራማቸውን ብነግራችሁ አምስት ወቅት ሰላት ታቆማላችሁ አሉ። በቅድሚያ የምነግርህ ሼኻችን ሳይተኙ በእውናቸው እያሉ ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሼኽ አብዱልባቂ ባቂ ሆይ ለምንድን ነው ለሰዎች ጦሪቃ የማትሰጠው አሏቸው። ሼኻችንም አንቱ ለጀነት ዋስትና ስጡኝና ጠሪቃ መስጠት እጀምራለሁ አሏቸው። አብሽር እነሱን ከነ ቤተ ሰቦቻቸው ከነ ምናምናቸው ሁሉንም ጀነት እንደሚገቡ ዋስትና ሰጥሃለሁ አሏቸው። ስለዚህ የኛን የሙካሽፍያ ጠሪቃ ከተከተልክ በዱንያም ይሁን በአኺራ እሳት አይበላህም አሉኝ። እየማሉና እየተገዘቱ የነሱን ጠሪቃ እንድከተል ገፋፉኝ። ብዙ ቂሳዎችንም ነገሩኝ። ሙካሽፊ ለምን እንደተባሉ ሲያውጉኝ ከሽፍ ማለት መገለጽ ሲሆን በልብ ያለ ሐሳብ ሁሉ ስለማይደበቅባቸውና በግልጽ ስለሚያውቁት የተሰጣቸው ስያሜ መሆኑን በመጠቆም አጠገባቸው ከቀረብኩም ልቤ ውስጥ ያለውን ሁሉ ወዲያው እንደሚገለጽላቸው ነገሩኝ። በዚህም አላበቁም። የኛ ሼኽ ሙታንን ህያው እንደሚያደርጉ አታውቅም አሉኝ። እንዴት ብላቸው፣ ልጇ ከሞተች በኋላ የቀሰቀሱላትን እናት ታሪክ በሚከተለው መልኩ ተረኩልኝ። አስታውሳለሁ ይህንንም ሲነግሩኝ ሰውየው ያለቅሳሉ። ይህ ሁሉ የምነግራችሁ ታሪክ ከአራት ዓመት በፊት የነበረ ነው። ሴትየዋ ሼኹ ዘንድ መጥታ ሀጅ አድርጌ እስክመለስ ህፃን ልጄን ክፉ እንዳያገኛት አደራ ትላቸዋለች አንድ ጊዜ ነግራቸው ሄደችና ስትመለስ ሰዎች ልጅሽ ሞታ ቀብረናት አሏት ሼኹ ዘንድ በመምጣት ልጅ የት ናት ብላ ጠየቀች መሞቷን ሲነግሯት የርሶ ሼኽነት ጥቅሙ ምንድነው ታዲያ እርሶ ዘንድ ለምን ተመላለስኩ ልጄን አሁኑኑ መልሱልኝ አለቻቸው እሳቸውም አንዱን አገልጋይ ሙሪር ጠርተው በቅርቡ የቀበርናትን ልጅ ሂድና አባታችን ሼኽ አልሙካሽፊ በኔ ፍቃድ ተነሽ ብሎሻል በልልኝ አሉት። ሰውየው ደነገጠ፣ በሳቸው ፍቃድ ተገረመና ሄዶ የተባለውን ሲላት ልጅቷ ተነሳች። ሰውየውም ደንግ ደንግጦ ሮጠ። ሼኹም እናቷን ጠርተው እጇን ያዢና ውሰጃት አሏት። ይዛት እንደወጣች ግን ትንሽ ሄደችና ወደቀች፣ በዛው ሞተች። እንደገናም ቀበሯት። ሴትየዋ ሼኽ ሙካሽፊ ልጄ ምድር ላይ መኖር እንደማትችል ተረድቼ ተረጋግቻለሁ። አሁን ይበልጥ ባንቶ አመንኩ አለቻቸው። ተልኮ የነበረው ሙሪድ መጣና አባታችን ሆይ እርሶ የደረሱበት እርከን ገርሞኛል፣ ሌላው ቀርቶ ይህንን ተዓምር ሲሰሩ በአላህ ፍቃድ አላሉም፣ በእኔ ፍቃድ ነው ያሉት በማለት ጠየቃቸው። ልጄ አልገባህም፣ በአላህና በሼኹ ፈቃድ ተነሽ ብትል ኖሮ በመቃብሩ አካባቢ ያሉ ሙታን ሁሉ ተነስተው ይከተሉህ ነበር በማለት እንደመለሱለት ነገሩ አነለውቴሌ ጉሌ ጉሚ ለራሴ ነው የነገሩኝ። ይህ ጥመትና ጥፋት መቆም አለበት፣ ሰዎችን በግልጽ ሊነገራቸው ይገባል። የሱፍያ መንገድ ችግሮችን ካላስረዳናቸው በዚሁ ሁኔታ ኖሮ ይሞታሉ። ተጠያቂነቱ በሁላችንም ላይ ነው። ይህ ሰውዬ አሁንም ሱፊ ነው። ወሬው ንግግሩ ሁሉ ሙካሽፊ ነው። ሌላ አያውቅም። ማንኛውም ይህ ስህተት ነው የሚለውን ሰው እስከ መጨረሻ ይጣላል። በዚህ መልኩ አስተሳሰቡ ተሞልቶ